ሰላም የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀ ነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው፣ አብራችሁ ኑኑ። ከስድስት ሺህ በላይ ግለሰቦች በእንስሳት ማድለብ ስራ መሰማራታቸውን የጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት ተጠሪ ጽህፈት ቤት አስታወቀ። በዘርፉ ለተሰማሩ ግለሰቦች ማስፋፊያ ቦታና የገበያ ትስስር ለመፍጠር እየተሰራ ነውም ተብሏል። ከ140 በላይ እንስሳትን በማድለብ በዘርፉ ከተሰማራ ወጣት ጋር የአየፈንቴ ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል።

ያስከበራችሁ ተመልካቾቻችን በጎንደር ከተማ አስተዳደር ነው የምንገኘው። በርካቶች እንግዲህ በከተማ አስተዳደሩ በእንስሳት ምርት ላይ በመሰማራት ከራሳቸው አልፎ ለሌሎችም የስራ እድል ተጠቃሚ እያደረጉ ይገኛሉ። አሁን የምገኝበት ወጣት ወንድም ባይነሳኝ በጎንደር ከተማ አስተዳደር ነዋሪ ሲሆን ከ208 ዓ ጀምሮ በእንስሳት ማድለብ ስራ ላይ በመሰማራት በርካታ ለውጥን ማምጣት እንደቻለ በነበረን ቆይታ ነግሩናል። ላለቆችን እያየ ነው ስራው አንደኛ ከብት ጋር መዋሉ ራሱ በጣም ደስ ይላል። እነዚህ ለባህል ነው ለፋሲካ ነው የተዘጋጁት። እስከ 140 145 ምናምን ከብቶች አሉና፣ 22 23 ሚሊዮን ብር ወጥቶባቸዋል። እነዚህ እኔ ለወጥ ያው የከብቱ ቁጥር አንደኛ ያው ባ እንትን ባላንስ ከፍ ይላል ብር ካፒታል የሚያደርገው ከ15 ከብት አሁን እስከ 140 150 ከብት ደርሻለሁ። በዛ ደግሞ የራሴ ቤት አለ ለ30 ወጣቶች የስራ እድል መፍጠሩን ያነሳልን ወጣት ወንድም ባይነሳይ እየሰራ የሚገኘው በኪራይ ቦታ በመሆኑ መንግስት የቦታ እንዲያመቻችለት፣ የገበያ ትስስርን በመፍጠር ምርቱን ወደ ውጭ የሚያቀርብበትን እድል እንዲያመቻችለት ጠይቋል። ያው መንግስት ቢደግፈን አንደኛ የውጭ ገበያ እንድናገኝ፣ ኤክስፖርት እንድናረግ፣ ጅቡቲ መስመር መውጣት ይችላል በፍቃድ እሱን ነገር እንዲመቻችልን፣ አንደኛ ደግሞ ቦታ የምታዩት አሁን እዚህ ቦታ መቶ አርባ በሬ እዚህ እንደዚህ ተጨፍቆን ያል ታስሮ ነው ያለ እና በዚህ ተከራይተን ነው የምንኖረው። ኖረው የውሃ ችግር እራሱ ሌላ እንትን ነው ጥያቄ ነው። ይሄን እንዲያዩልን ይፈልጋለሁ። አዎ ስራ አስኪያጅ ነኝ። አድኖቻል ይባላለሁ። በአመት 720 ምናምን በሬዎች ያበላል ሰው እና ለእኔ በዚህ ስራ አስኪያጅ በመዋሌ ለእኔ ደስተኛ ነኝ። ሀያ ሺህ ብር ይከፍለኛል። መን ነው እንደዚህ አድርገን እናሸታለን በደንብ ያን ሁሉ ርካቤ እናደርጋለን። አስናቀው እያዩ ይባላል። በወር የሚከፈለ 10 ሺህ ነው። ስሜቱ በጣም ደስ የሚለኝ ነው። ልጆች አሉ። ልጆችን በነሱ የማገኘው ነው ማስተምር። በከተማ አስተዳደሩ ከስድስት ሺህ በላይ ወጣቶች በእንስሳት ማድለብ ስራ ላይ መሰማራታቸውን የጎንደር ከተማ አስተዳደር እንስሳትና አሳ ሀብት ልማት ተጠሪ ጽሕፈት ቤት ተወካይ ኃላፊና እንዲሁም ደግሞ የእንስሳት ምርት ተዋጽኦ ባለሙያ አቶ መላኩ ደምሴ ገልጸዋል። ዘርፉን ለማዘመንም እየተሰራ እንደሚገኝ አንስተዋል። ዳልጋ ከብት 23,340 አካባቢ እየደለበና ደልቦ ለገበያ የደረሰ ነው በግና ፍየል ኦልሞስት ከ80 ሺህ ያላነሰ በመድለብና ደልቦ ገበያ ላይ የዋለ መሆኑንና ዘርፉን ለማዘመን እንግዲህ የተሻሻሉ የመኖ እጽዋቶች ከማቅረብ ሕክምና አገልግሎት ከመስራት በወተት እርባታም ዝርያ ማሻሻል ልዩ ትኩረት ተሰጥቶት እየተሰራ ያለ መሆኑን ነው መግለጽ የምፈልገው። በእንስሳት ማድረብ ስራ ላይ የተሰማራውን የወጣት ወንድም ባይነሳኝን የቦታና የገበያ ትስስርም ለመፍጠር ከሚመለከታቸው አካላት ጋር በትኩረት እንደሚሰራ የከተማ አስተዳደሩ እንስሳትና አሳ ሃብት ልማት ተጠሪ ጽፈት ቤት ተወካይ ኃላፊ ገልጸዋል። የዚህ ልጅ ችግር ለመፍታት ፕሮሰስ ላይ ነው ያለው አሁን ዛሬ የኢንቨስትመንት ፈቃድ ላይሰንስ ዱኗለኝ ከተማ አስተዳደሩ ሞራ አቴንሽን ሰጥቶ እየሰራው ያለ ተግባር መሆኑን ነው ለመግለጽ መሞክረው ማለት ነው። የውጭ ኤክስፖርት እንዴት መስራት እንዳለበትኝ ከሚመለከት ከንግድና ገቢያ ልማት ጋራ በማገናኘት ሲስተም ውስጥ ገብቶ እንዲሰራ ከማድረግ አንጻር እየሰራን ነው። ወጣቶች በእንስሳት ልማት ዘርፍ ላይ ቢሰማሩ ተጠቃሚ እንደሚሆኑና እንዲሁም ደግሞ ከራሳቸው አልፎ ለሌሎች የስራ እድል መፍጠር የሚችሉ በመሆኑ ለሌሎችም የስራ እድል እንዲፈጥሩ ጥሪ ቀርቧል። የውስጥ ለውስጥ መንገድ በመሰራቱ ይገጥማቸው የነበረ ችግር እንደተቀረፈላቸው በጎንደር ዙሪያ ወረዳ የማክሰኝት ከተማ ነዋሪዎች ተናገሩ። ከ6 ሚሊዮን ብር በላይ በሆነ ወጪ አዲስ የመንገድ ከፈታና ድልድይ ግንባታ መሰራቱን የከተማው መሪ መዘጋጃ ቤት ገልጸዋል። ዳኒኤል ኦርቄ ተጨማሪ አለው። አቶ በላይ አየለ እና አቶ አብራሮ አንዳርጌ በጎንደር ዙሪያ ወረዳ የማክሰኝት ከተማ ቀበሌ አንድ ነዋሪ ናቸው። ከዚህ በፊት በአካባቢ የውስጥ ለውስጥ መንገድ አለመኖር ለኑሮ አመቺ ለመሆኑን የሚያነሱት ነዋሪዎቹ አሁን ላይ በማህበረሰቡና በወረዳው በተደረገ ድጋፍ መንገድ በመሰራቱ ይገጥሟቸው የነበሩ ችግሮችን ማስቀረቱን ተናግረዋል። ይህ መንገድ ከመሰራቱ በፊት በጣም ከፍተኛ ዋልካ ጥቁር አፈር ስለሆነ ከፍተኛ ጭቃ ከጉልበት በታች በጣም ሰው እየተዋጠ ደካሞች መለኩሲዎች በተገቢው መንገድ ወደ ቤተ ክርስቲያንና ወደ ገቢያ ለመሄድ የተቸገሩበት ትልልቁም ቢሆን ተለዋጭ መንገድ ባለመኖሩ በጣም ከፍተኛ ጭቃ የነበረበት ሁኔታ በተመሳሳይ በቅርብ መሻገር እየቻለ እች አካባቢ ድልድይ ህዋ እየሞላ ለአደጋ እንስሳትንም ለአደጋ እየጣለች በጎች ምናምን ተወስድ ነበር ሲሻገሩበት። እስከ ጥቅምት እስከ ሄዳር አይደርቅም ነበር፣ ሀይቅ ነው የነበረ። አሁን ግን በዚህ አመት ግን በመሰራቱ በርካታ ሰዎች አርሶ አደሩም ሌላውም ባጃጅ ሁሉም እንደሚንቀሳቀስ በዚህ ከዛ በፊት ግን በርካታ ሀይቅ እንደነበረ በቃ ሰዎች ሀይቃቸው አፈናቅለው እንደሄዱ ዱቄታቸው ማንኛውም እንደሚወሰድ ነው የነበረ። አሁን ግን በዚህ አመት ያው የተሻለ መንገድ በመሰራቱ መኪናዎችም ሁሎችም በተለዋጭ በዚህ መንገድ እየሄዱ ነው ያሉ። ከ6 ሚሊዮን ብር በላይ በሆነው ወጪ የህብረተሰቡ ጥያቄ የነበሩ አዲስ የመንገድ ከፈታና ድልድይ ግንባታ መሰራቱን የገለጹት የጎንደር ዙሪያ ወረዳ የማክሰኝት ከተማ መሪ ማዘጋጃ ቤት ኃላፊ አቶ አልማየሁ ደስታ በልማት ስራዎች የህብረተሰቡ ተሳትፎ ለውጤታማነት ታማነት አጋሽ ነበር ብለዋል። 949 ሜትር ደረጃውን የጠበቀ የጠጠር መንገድና አንድ አራት በ7 ሜትር የሆነ አነስተኛ ድልድይ በ6 ሚሊዮን 17 ሺህ ብር ወጪ አድርገን ከነበረን ከሰበሰብነው ገቢ 65 ፐርሰንቱን ወደ ልማት አውለን ሰርተናል ማለት ነው። ማህበረሰቡ ጥያቄ የሚያቀርብባቸው የውስጥ ለውስጥ መንገድ ግንባታና የመንገድ ላይ ባውዛ ስራ በተያዙ አመት ለመስራት 16 ሚሊዮን ብር ተመድቦ ወደ ስራ እየተገባ መሆኑን ኃላፊው ገልጸዋል። በዚህ አመት ለመስራት ያቀር ናቸው 68 ኪሎ ሜትር የመንገድ ላይ መብራት ባውዛ ዝርጋታ እሱን ለማሰራት እቅድ ይዘናል። ሌላው የ150 ሜትር የኮብልስቶን ግንባታ ለማሰራት እቅድ ይዘናል። ሌላው የአንድ ኪሎ ሜትር የጠጠር መንገድ ልክ እንደዚሁ ደረጃውን የጠበቀ የጠጠር መንገድ ስራ፣ በዚሁ አካባቢ በጣም እየተዋጡ ያሉ ማህበረሰቦች በጭቃ ክረምት ላይ መውጣት የማይችሉበት አካባቢ ላይ እሱን ለማሰራት እቅድ ይዘናል። በቀጣይ በሚሰሩ የልማት ስራዎች የድርሻቸውን ለመወጣት ዝግጁ መሆናቸውን ነው ነዋሪዎች ያመላከቱት። ከራሳቸው አልፈው ለሌሎቹ የስራ ድል መፍጠር እንደቻሉ በማዕከላዊ ጎንደር ዞን ታች አርማጭ ወረዳ በልብስ ስፌትና በእንጨት ስራ የተሰማሩ ወጣቶች ተናገሩ። ስራቸውን የበለጠ ለማሳደግ የመስሪያ ቦታና ብድር እንዲመቻችላቸው ወጣቶቹ ጠይቀዋል። በበጀት አመቱ ከሰባት ሚሊዮን ብር በላይ ተዘዋሪ ብድር ለመስጠት አቅዶ እየሰራ መሆኑን የወረዳው ስራና ስልጠና ጽህፈት ቤት አስታውቋል። አዲስ አለማየሁ ተጨማሪውን ይነግረናል። ወጣት አትርሰው ብርሃንና ወጣቱ መራሊ በማዕከላዊ ጎንደር ዞን ታች አርማጮ ወረዳ ስራና ስልጠና ጽፈት ቤት በኩል በተመቻቸላቸው የስራ እድል በእንጨት ስራና በልብስ ስፌት ስራ ተሰማርተዋል። በዘርፉ ከተሰማሩ አምስት ዓመት እንደሆናቸው የነገሩን ወጣቶቹ በጀመሩት ስራ ተጠቃሚ ስለመሆናቸው ነግረውናል። ያው አሪፍ ነው፣ ጥሩ ነው ተጠቃሚነቱ። ያው ለውጥ አለው። በፊት ብዙም የተሟላ ማሽን አልነበረኝም፣ ብዙ የጎደሉ ነገር ነበሩኝ። ግን አሁን ደና በቃ ሁሉም ማሽን የተሟላል። አሪፍ ነው ወደዚህ ራሴን የቻልኩት 2012 ላይ ነው ከዛ በፊት ከሰው ነው በብራስ ሰራይ ነበር በማታርጊ መስመር ማለት ነው 2013 ላይ በዋዲያ ድርጅት የሚባል በስራና ስልጠናው ተቀብለናል ማሽን አሪፍ ነው ያው እንግዲህ ሶስት ሰው ስን ሰራ ነበረ አሁን አንዱ ራሱን ችሎ ጎጆ ወጥቷል ራሱን ችሏል ማለት ነው ሁለቱ ደግሞ እኔ ጋር እየሰሩ ነው ያለው። አሁን ከራሳቸው አልፈው ለሌሎች የስራ እድል መፍጠራቸውን የሚናገሩት ኢንተርፕራይዞቹ በወረዳው ስራና ስልጠና ጽሕፈት ቤት ሙያዊ ድጋፍ እንደሚደረግላቸው ነግረውናል። በቀጣይ ከዚህ የተሻለ ተጠቃሚ ለመሆን የብድርና የማስፋፊያ ቦታ ቢሟላ ይላሉ። እኔ አሁን የስራ ቦታ አልተሰጠኝ ሸድ የለኝ፣ በኪራይ ነው የምሰራው። ወደፊት የስራ ቦታና የስራ ማስኬጃ ብድር ቢመቻችልን ከዚህ ይበልጥ ሰራተኛም ጨምሬ ዝግጅት ማስፍቼ መስራት ትፈልጋለሁ። አሁን ትንሽ ያው መብራቱ ያስቸገረን ነው እንጂ ስራው አሪፍ ነው። ማሽን መብራት ያለ መብራት ማሽን ብናገኝ ደስ ይለናል። ወጣቶች በተሰማሩበት የስራ ዘርፍ ተጠቃሚ እንዲሆኑ የመሰረተ ልማትና የብድር አቅርቦት እንዲሟላላቸው እየተሰራ መሆኑን የገለጹት የታች አርማጭ ወረዳ ስራና ስልጠና ጽህፈት ቤት ኃላፊ አቶ በለጠ ነጋሽ በተያዘው በጀት አመት ከሰባት ሚሊዮን ብር በላይ ለወጣቶች ተዘዋዋሪ ብድር ለመስጠት ተበጅቷል ነው ያሉት። ከመስሪያና የመሸጫ ቦታ አኳያ የቦታ አቅርቦት ማመቻቸን ነው። በዚህ ሂደት በቅርቡ በማስፋፋ የሚባል ድረስ ከዚህ ከጀርባ የምናየው ነገር ቦታው በእሱ ተስፋፍቶ ተሰጥቶ የስራ ማዕከል አድርገው እንዲሰሩ እኛ በማኔጅመንት ወስነን ወደ መዘጋጃ ልከናል። የእነሱ መሰረቴ ችግሮች ግን አሁን እንደምታየው የኤሌክትሪክ መቆራረጥ ነው። ከሚመለከተው ዲስትሪክቱ ካርም እየተነጋገርን ችግሩን የምንፈታበት አግባብ አለ። በዚህ በጀት አመት ተዘዋዋሪ ብድር ለወጣቱ ይሰራጫን ብለን ግን ወደ 7 ሚሊዮን 100 ሺህ አካባቢ ግን ለሚመለከታቸው ወጣቶች በአስተዳደር ምክር ቤቱ በስራ እድል ፈጠራ ምክር ቤቱ የጋራ አድርገን ይግዘናል። በ2017 በጀት ዓመት ከ6500 በላይ ለሚሆን ወጣቶች የስራ እድል ለመፍጠር ታቅዶ ወደ ስራ ስለመገባቱ መጽሕፈት ቤት ኃላፊው ተናግሯል። በ2017 በጀት ዓመት ላይ በዋናነት አለም የምንሰራው ወደ 6562 የስራ ፍላጎትን ማዕከል አድርገን በተለያዩ ዘርፎች ላይ የስራ እድል እንፈጥራለን ብለን ነው የምናስበው። ከዚህም አኳያ ተወስዶ ሲታይ በዋናነት የከተማ የስራ ፈላጊ ምዝገባም አለ፣ የገጠርም የስራ ፈላጊ ምዝገባ አለ። ከዚህ አኳያ ተወስዶ ሲታይ ከስራ ፈላጊ ምዝገባ አኳያ በከተማም በገጠርም በአማካይ አብሬጅ ወስዶ ሲታይ ከስራ ፈላጊዎች አኳያ ከሰማኒያ አራት ፐርሰንት በላይ እናያለው። የጤና መድህን አገልግሎት የቤተሰቦቻቸውን ጤንነት ለመጠበቅ እንዳስቻላቸው በማዕከላዊ ጎንደር ዞን የጎንደር ዙሪያ ወረዳ የአገልግሎቱ ተጠቃሚዎች ተናገሩ። በአገልግሎት አሰጣጡ ላይ የሚታዩ ችግሮችን ለመፍታት እየሰራ መሆኑን የጎንደር ዙሪያ ወረዳ ጤና ጥበቃ ጽሕፈት ቤት አስታውቋል። ዳንኤል ወርቄ ተጨማሪ አለው። የማህበረሰብ አቀፍ የጤና አገልግሎት ለትርፍ ያልተቋቋመና በመደጋገፍ መርህ ተመስርቶ ተግባራዊ እየተደረገ ያለ አገልግሎት ነው። ተደራሽነቱን ከፍ ለማድረግ እየተሰራ ሲሆን በዚህም ቋሚ ገቢ የሌላቸው የህብረተሰብ ክፍሎችን ተጠቃሚ ያደርጋል። በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ የጤና መድን አገልግሎት ተጠቃሚ የሆኑት በማክሰኝት የመጀመሪያ ደረጃ ሆስፒታል ያገኘናቸው አቶ መንግስት ወንዳያና አቶ ያለው ጸጋ የጤና መድን አገልግሎት ተጠቃሚነታቸውን እንዲህ ያስረዳሉ። ጤና መድን ቢያንስ ከአምስት ስድስት ዓመት በላይ ነው እየተጠቀሙበት ያለ ለምሳሌ ሰባት ቤተሰብ ነን። እስካሁን ያው በምናሳደስበት ጊዜ በየዓመቱ እየጨመረ እየጨመረ ነው የመጣው። ነገር ግን ቢያንስ ከአንድ እንትን ላይ ሄደህ ግል ልትታከም አንድ የአንድ ቤት ወይም የአንድ ግለሰብ ማሳከቢያ የሚሆነው ነው ልንከፍል የምንችለው ዛሬ ነው። ግን የመጣው ባለፈው ባለቤት የመጣ ነበር። ታከማዳልች እንደፈልግ ነው መተን ታክሞ አሜሪካላ ነገር አለ። በቀን ሁሉ አንድ መድኃኒት የሚከፈረው ነው በግል ከፈርኩት ስለማውቀው ነው ማለት ነው። ጎንደር ላይ ሂጅ እና እዚህማ በደንብ እያገዘን ነን። ሆኖም በሁሉም ጤና ተቋማት አገልግሎት ለማግኘት ምቹ ሁኔታ ለመኖሩና የመድኃኒት አቅርቦት ችግር መኖሩን የሚናገሩ ጤና መድን ተጠቃሚዎቹ ችግሩ እንዲፈታላቸው ጠይቀዋል። ጤና ጣቢያው መድኃኒት ማሟላት አለበት። በቃ ይሄ ችግር አለ በቃ እንጂ ሌላው ስለ ጤና መድን ምንም ግንዛቤ ለሁሉም በቃ ተፈጥሮ አላሪፍ ነው። እኔ በናሲያ ኔታ የሚነብር እዛ በግል የአስር ሺብር ከፍየ ነው ተሰርቼ ይመጣል ብር ከከፈል ላይ ቅር መታከም አለብን። ግልጽ ነው የምናገሩ እና በዚህ ቅሬታ ተሰምቶናል። በቃ እዚህ ግን አገልግሎት እየሰጠ ነው ጤና ጣቢያ ዚህ ማክሰኝቶ በደሚገ ሰጠነ ነበር። የማክሰኝት የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ መንግስቱ በሬ ሆስፒታሉ በቅርብ አገልግሎት መጀመሩን በመግለጽ የጤና መድህን አገልግሎት ተጠቃሚዎች በቅርብ አገልግሎት እንዲያገኙ ሆስፒታሉ የበኩልን እየተወጣ መሆኑን አመላክተዋል። ከጎንደር ዙሪያ ወረዳ ካሉ ህዝቦች ውስጥ ወደ 1500 እና ከዛ በላይ ሰዎች መጠው በዚህ ስድስት ወር ውስጥ ለመጠቀም ችለዋል ማለት ነው። ያ ማለት ምንድነው? በወረዳው ባሉ ስምንት ጤና ጣቢያዎች አሉ ከነዛ ጤና ጣቢያዎች ላይ ከአቅም በላይ ተብለው ሪፈር የተደረጉ ሰዎች መጥተው በሆስፒታሉ አገልግሎት ማግኘት ይችላሉ በዚህም ደግሞ ከ1500 በላይ ሰዎችን አስተናግደናል ማለት ነው እንደ አጠቃላይ በዚህ ስድስት ወር 1 ሚሊዮን 650 ሺ ብር እና ከዛ በላይ መድኃኒት ገዝተን ለማስጠቀም ሞክረናል ማለት ነው የጎንደር ዙሪያ ወረዳ ጤና ጥበቃ ጽህፈት ቤት ምክትል ኃላፊ አቶ ዳንኤል ተክሉ የጤና መድህን አገልግሎት ተደራሽነት ለማስፋት መሰራቱን አመላክተው በተገልጋዮች በኩል የሚነሱ ችግሮችን ለመፍታት ጥረት እያደረጉ መሆኑን አብራርተዋል የከነማ ፋርማሲ ማዘጋጀት እንዳለብን ሁላችንም ኃላፊነቱን ወስደን ዋጋ አውጥተን ቤት ተከራይተን ለጊዜው የከተማ መድኃኒት ቤት ከፍተን የማህበረሰቡን ቅሬታ በዚህ ልክ ለመፍታት ዝግጁ ነን። ምናልባት ከሌሎች ሆስፒታሎች ጋር እንግዲህ ከማክሰኞት ሆስፒታል ጋር ቀድመን ብር አስገብተን እኛም አገልግሎት እየጀመርን ነው። እሱን ምን ወስዳለን። ዝቅተኛ የኑሮ ደረጃ ላይ ያሉ ነዋሪዎች የአገልግሎቱ ተጠቃሚ እንዲሆኑ በማለም 13000 በላይ ለሚሆኑ የወረዳው ነዋሪዎች በጀት ተመድቦ ተጠቃሚ እንዲሆኑ መደረጉን ምክትል ኃላፊው የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜና እስካሁን ስትከታተሉትን የቆያችሁትን ይመስል ነበር። ከዜናዎቹ ጋር እኔ መቤቱ ነኛ አብሬያችሁ ቆይታ አደረኩኝ። መልካም ጊዜ።